ሰሞኑን ይሄን ቅሌትሽን አውቀሽ ነበረ? የማይጠቅም ሰው ነኝ እያልሽ የነበረው? ደግሞ ይቅርታ እኮ ስትይ አታፍርን? እኔ እንዳንቺ አይነት ዋልጌ ልጅ ለመሆኑ ነው ወይስ ስለምን ነው የምታወሪው? በዚህ ታሪክ ውስጥ ብቸኛ ተበዳዮች እኔና ናሁን ብቻ ነው። አንቺና ኤርሚያስ አይደሏል። የምትቀበለውን ገንዘብ አንድ ላቃ የምታኖረው ለኤርሚያስ ነበር፣ መኪና እስከ መዛቱ። እሱ ደግሞ ከእሷ በሚቀበለው ገንዘብ ስራ እንዳለው ነግሮ እንደኔና ለባዬ ቤት እስከ መከራየት የደረሰ። የምታወሪው ነገር በሙሉ ውሸት ነው። ዝም በይ። ከናሁን ፍቅር ሳይሆን እልህ ነው የያዘሽ። ኤርሚያስን ለመርሳት ስትይ ነው። እንዴት ምለሴቶችን ይወት ተበላሻለህ? አንተ ምን አይነት የማይረባ ነገር ነው ያደረገው? ምን አይነት ቆሻሻ ሰው ነው! አንተ ግን እዚህ ምን ልታደርግ መጣህ? አሁን ሌላ ነገር ሳይከተል ይሄን ግቢ ለቀህ ውጣ። ኑሀሚን ሚስጥር እንዳለ አምራን ተናግራለች። በተሰበሰቡበት ማለት ነው። የሁለት ወር እርጉዝ እንደሆነችም እንዲሁም ደግሞ ከኤርሚያስ እንዳረገዘች፣ ጨዋ ነች የምትሏት ልጃችሁ በጣም ባለየነች በማለት እንግዲህ ሁሉም በተሰበሰበበት ተናግራለች። እጅግ በጣም ነበረ አቶ ተሰማ ራሳቸውን እስከሚስቱ ድረስ ነው የተናደደው ማለት ነው። ምክንያቱም የኔ ልጅ ጨዋ ነች እያሉ በጣም ብዙ ጊዜ ስለተተማመኑባት አሁን ላይ ደግሞ ባልሆነ ነገር እንደዚህ ስለሆነች እና እውነትውን ደግሞ እንግዲህ ዝርግፍ አርጋ ስለተናገረች ማለት ነው ያለው ነገር በጣም እጅግ በጣም ኑሀሚን የሚያበሳጭ እንዲሁም ደግሞ አቶ ተሰማን አጠቃላይ ቤተሰቡን የሚያበሳጭ ነገር ነበር። ተሰማ እስከፌንት እስከሚያደርጉ ድረስ ነበር የተበሳጩት ማለት ነው። ምክንያቱም እንግዲህ እጅግ በጣም የምተማመኑባት ልጃቸው ማለት ነው። ኑሀሚን በዚያ መልኩ ስላገኟት እጅግ በጣም ነበር የተናደዱት። እንዲሁም ደግሞ ሲነቁ ከፊቴ እንዳላይ የኔ ልጅ አንቺ አይደለሽም አባዬን ብለሽ እንዳትጠሪም በማለት እንግዲህ ጊዜ ሲያስጠነቅቃት ነበር ማለት ነው። በነገራችን ላይ ከዚያ ሁሉ ሰው የተረዳት አቶ ወለይኩን ነበር ማለት ነው። እና ከዚህ ሁሉ ሰው የተረዳህኝ አንተ ነህ በማለት እንግዲህ ኑሀሚንም ስትናገር ነበር። በነገራችን ላይ ኑሀሚን እጅግ በጣም ጀግናነች ማለት ነው። ምክንያቱም ይብን አባቷ ታሙ እንደዚያ ፌንት አድርጎ እንኳን ማለት ነው ግን ደግሞ ስለ እምራን ስትናገር ነበረ እኔ እሺ አንድ ሰው አፍቅሬ ነው አንቻልሽ አደለ ሁለት ወንዶች አፍቅረሽ ከናሆም ብር እየተቀበልሽ አይደለ ወይ ለኤርሚያስ ሰጪ የነበረው እኔና ናሆም ነው እየተጎዳ ነው እያለች ማለት ነው ያለውን እውነተውን ነገር አምራን እንዴት እንዳደረገች። አሁን እልክስ ስለያዛት ነው እንግዲህ ወደ ናሆም የተመለሰችው እንጂ ትክክለኛ ፍቅር እንዳላዛት ያው ስለምታውቅ ሁሉን ነገር ስትናገር ነበር ለናሆም ማለት ነው። ስለዚህ የኤርማስ ፍቅረኛ ኤርሚያስን በጣም እንደምትወደው እንደምታፈቅረው፣ ግን ደግሞ ኤርሚያስ ስለማይወዳት አሁን ላይ የኤርሚያስን ፍቅር ለመርሳት ስትል ነው ወደ አንተ እንደገና የተጠመዘዘችው እንጂ አትወድህም። በጣም ብዙ ነገር አድርጋለ ታለታለች መኪናም ገዝታለታለች። እና ኤርሚያስን ራሱ እኛን አከራይቶ ሲያስቀምጠን የነበረው ከአንተ በምትወስደው ብር ነው ብላ ማለት ነው እንዳለ የእሷን እንትንም ማለት ነው ሚስጥርም ውጥት ታድርጋለች ማለት ነው። እና ናሁምም እጅግ በጣም ነበር የተናደደው ናሁም ተናዶ እንዲሁም እምራንን በጥፊ ነበር እያጮላት ማለት ነው። እና ያው የራሷን ሚስጥርም ወጥቶ አልቀረም። አምራን ሰውን አዋርዳለሁ ብላ የራሷም ተዋርዳ ነው እንግዲህ ከዚያ ቤት የወጣችው ማለት ነው። በመጨረሻም እንግዲህ ኤርሚያስና እንዲሁም ደግሞ ናሆም ተገናኝተው ነበር ማለት ነው። እንዴት የሁለት ሴቶች ሕይወት እንደዚህ ታበላሻለ? በማለት ናሆም ኤርሚን መቶት ነበረ። ኤርሚም እንደዚሁ ናሆም፣ ሁለታቸው ተመታተዋል ማለት ነው። ግን ደግሞ መጨረሻው ደግሞ ተግባብተው ነው የተለያዩት ማለት ነው። ምክንያቱም እኔ በዚህ ልክ እንዴት ላምራን ልቤን ሰጠዋት አው አንተ ደነዝ ነበር፣ ምንም አታስታውልም ነበር፣ አትወድህም ግን ደግሞ ካንተ ጋር አብዛኛውን ጊዜ ትሆናለች፣ እያለ ኤርሚም እንግዲህ ለናሆም ሲነግረው ነበረ። እኔ ግን ናሆሚን ሙቼ ነው የምወዳት፣ ስለዚህ ካሷ አጠገብ አሁንም እንዳደርስ እያለ ያው ሲያስጠነቅቀው ነበር ማለት ነው። እና በመጨረሻም ከተመታቱ በኋላ ተግባብተው ነው የተለያዩት በሚገርም ሁኔታ ማለት ነው። ኤርሚያዝ እና ናሆም ማለት ነው። እና ያው አምራን የራሷን ህይወትም ነው በነገራችን ላይ ያበላሸችው። ዝም ማለት ነበረባት፣ አለመናገር ነበረባት ቢያንስ ማለት ነው። ኑሀሚንም ደግሞ በዚህ መልኩ የእሷ ሚስጥር መውጣት አልነበረበትም። ይብን እንኳን ማርገዟ ሲያናድደን፣ ጭራሽ የእሷ ሚስጥር አሁን ላይ መውጣት የለበትም ነበር ቢያንስ፣ ለትንሽ ጊዜ አባቷ እስከሚታከም ድረስ ነገሮቹ ትንሽ መቆየት ነበረባቸው። ግን ደግሞ ሀምራን መታ ነው ሁሉን ነገር ብጥብጥ ያደረገችው። ስለዚህ ሁሉ ነገር ኤደንሽ በነገራችን ላይ ማለት ነው ለብር ብላ ሁሉን ነገር ሚስጥሩን አውጥታ ለአምራን በመናገሯ እጅግ በጣም ነበር የሚያናድደው ማለት ነው። እንግዲህ ወይዘሮ አስቴርም አሁን ላይ እየተጨነቀች ትገኛለች ማለት ነው። ምክንያቱም አንደኛ በሁለት ሴቶች ነገር ነው ማለት ነው፣ በናሆሚና እንዲሁም ደግሞ በአምራን። ሁለታችሁም ልጄ አይፈልጋችሁም፣ በቃ ተውን ውስጡ ቤቱን ራሱ ረበሻችሁን እያለች ስትናገር ነበር ማለት ነው።

አቶ ለይኩን ራሱ ሲመጣ ቤቱን፣ ተቀበለኝ እኔ አልቻልኩም አልቻልኩም ሁሉም ነገር ተበጣብጧል በማለት እንግዲህ፣ አቶ ተሰማ ራሱ በእነሱ ምክንያት እኮ ሙቶ ብን ነበር፣ እጃችን ላይ እኮ ሙቶ ነበረ በማለት የገጠማትን ነገር በሙሉ ያው ስትነግረው ነበረ። እንዲሁም ደግሞ ናሆሚን ሄዶም አናግሯት ነበረ፣ አቶ ለይኩን ማለት ነው። ምንድን ነው የተፈጠረው ነገር? እንደው ምን ሳይጣን አሳስቶሽ ነው ልጄ? በማለት እንግዲህ ቀስ ብሎ ናሆ ሚንም ለማውራት ችሏል ማለት ነው። እናሆሚ ግን ያው እሱን ወደው ነበረ፣ አፈቅረው ነበረ ግን ደግሞ ካደኝ። ፍቅር ነው ፍቅር አውሮኝ ነው ለዚህ የደረስኩት እና እሱ ፍቅረኛ እንዳለችው በፍጹም አላቅም ነበረ፣ ግን እሱ ካደኝ እያለች እንዴት እንደሆነ ትውውቃቸውና ያው አፍቅረው እንደሆነ ያለውን ነገር ተነግረዋለች ማለት ነው። በይሼ አይዞች፣ ለማንኛውም አንተ ብቻ እኮ ነህ የተረዳኸኝ። ምን አለ አባቴ እንደዚህ ቢረዳኝ እያለች እንግዲህ ኑሀሚ እየተናገረች ነበረ። በነገራችን ላይ ከወይዘሮ አስቴር ጋር የተነጋገሩት ነገር አለ ከኑሀሚ ማለት ነው። ምክንያቱም ወይዘሮ አስቴር በጣም ፈርታለች። ምክንያቱም እንግዲህ የራሷ ሚስጥርም አለ ከአቶ ለይኩን የደበቀችው ሚስጥር አለ ማለት ነው አሁን ላይ እንግዲህ የናሆሚ ሚስጥር ማንም መስማት የለበትም የኔን ሚስጥር እጠብቃለሁ አንቺ ያንቺን ሚስጥር እጠብቃለሁ በሚል ነበር የተነጋገሩት ማለት ነው ግን ደግሞ አሁን ላይ የናሆሚ ሚስጥር ስለወጣ መንብላታለች ናሆሚ እኔ ያማለይህ አባቴ እንዲታከምሊ ነው የምፈልገው። እኔ ከዚህ ቤት አልቆይም፣ እወጣለሁኝ፣ አውቃለሁኝ። ግን ደግሞ አባቴ እንዲታከም እንድታደርጌ እፈልጋለሁ። ካለዚያ ግን ሚስጥርሽን እዘረግፋለሁ ብላ አሁንም ኑሀሚን ወይዘሮ አስቴርን እያስፈራራቻ ትገኛለች። ሌላ ነገር ዝም ብለሽ እኔ ሚስጥርሽን የምደብቅልሽ መስሎች ከሆነ አታስቢ በማለት አስጠንቅቃታለች ማለት ነው። ስለዚህ ችግር የለውም እሱ ይታከማል ብላለች ማለት ነው። አቶ ተሰማም እዚህ ቤት የመቆየት ሀሳብ አለ ወይ ብላ ወይዘሮ አስቴር ጠይቀው ነበረ። አልቆይም፣ እኔ በቅርብ እሄዳለሁኝ እንዲሁም ደግሞ ናሆሚም ከቶቷን ዛ ትወጣለች በማለት እንግዲህ ሲያስጠነቅቃት ነበረው። ምክንያቱም ናሆሚ አሁን በእርግጠኝነት ከኤርሚ ጋር አብረው ይወጣሉ ብዬ አስባለው ማለት ነው። ኤርሚም እንግዲህ ከስራ ተባሯል። በስተመጨረሻ አቶ ለይኩን ከዚህ ቤት እንዳላይህ በማለት ከቤት አባሮት ነበረ። ከስራ ለቆ ነበር። ግን ደግሞ ናሆሚ እናፈቀችኝ፣ የልጄ እናት እናፍቃኛለች በማለት ተመልሶ ወደነ ለይኩን ቤት መቷል ማለት ነው። እና አቶ ለይኩን እጅግ በጣም ነበር የተናደደው። ለምንድን ነው የመጣኸው እያለ እንግዲህ ሲያናግረው ነው እንግዲህ ፓርቱ ያለቀው ማለት ነው። ናሆሚ ሚስጥሯ በጣም መቆየት ነበረበት። በጣም ብዙ ነገሮችን ማቆየትና ነገሮችን ማስኬድ ይችሉ ነበር፣ ግን ደግሞ አምራን በመጣ ታይም እንግዲህ ሁሉ ነገር አውጥተዋለች ማለት ነው። በነገራችን ላይ ናሆሚ ማለት ነው ኤርሚም ተናግሯል ማለት ነው። በእርግጠኝነት ናሆሚ የእሷን ነገር እንደዚህ ዝርግፍ ስታረጊ ያንቺን ነገርም ዝም ብላ አልተወችሽም ወይንም ደግሞ አላለፈችሽም ብሏታል ማለት ነው። አምራንን ማለት ነው። ምክንያቱም አምራን ራሱ የራሷን እንትን ስላለ ማለት ነው፣ የራሷ ሚስጥር ስላለ እና ያንችንን ሚስጥር እንደዚሁ ዘርግፈዋለች እርግጠኛ ነኝ ብሏል ማለት ነው። አዎ ምንም የቀራት ነገር የለም ሁሉን ነገር ተናግራለች። ምን አይነት እልህኛ ነች! በማለት እንግዲህ ስለ ናሆሚ ራሱ ስትናገር ነበር ማለት ነው። ኤርሚ በወቅቱ እጅግ በጣም ነበር ደስ ያለው ማለት ነው፣ ምክንያቱም እንደዚህ ስትል ያው እሷም ስለመለሰች ማለት ነው። ናሆምን የቀረበችው ራሷ አምራን የቀረበችው ልክ ኤርሚ ከከዳት በኋላ ነው እንጂ በትክክለኛ አትወደውም፣ አታፈቅረውም። ከናሆም ብር እያመጣች ለኤርሚ እንደምሰጠው እና ኤርሚን እንደምትወደውና እንደምታፈቅረው ነበረ ግን ኤርሚ ከናሆሚ ጋር ስታየው ሲከዳት ማለት ነው። እንዲሁም እንደማይወዳት ስታቅ ኤርሚ እሷ ወደ ናሆም ተገልብጣለች ማለት ነው። እና ይህን ነገር አንቺ እሱ ስለ ከዳሽ ነው፣ እሱን ለማጭበር ነው። አሁንም ራሱ ተገልብጠሽ እንደዚህ ከናሆሚ ጋር የሆንሽው እንጂ ከናሆም ጋር የሆንሽው እንጂ፣ አትወጂውም፣ አታፈቅሪውም፣ አስመሳይ ነሽ። በዚህ ውስጥ የተጎዳ ነው እኔና ናሆም ነን በማለት እንግዲህ ናሆሚ ተናግራለች ማለት ነው እና እናሆም እጅግ በጣም ነበር እሱም እየተናደደው ማለት ነው። ሲቀጥል ደግሞ ከእንትና ጋር ከኤርሚ ጋር የተደባደቡት በጣም ነው የሚያስቀው። ሁለታቸውም እንደፈለጉት ሲያክል ተደባድበው ከዚያ እንደገና ደግሞ ለመወያየት ለመነጋገር በቅተዋል ማለት ነው እና ኤርሚ ራሱ አዎ፣ አግኝቼው ነበር እኔ እና እሱ በሚግባባ ነገር ነው ተግባብተን የተለያየ ነው። ተደባድበን ነበር ብዙም ባይሆን ተደባድበን ነበር ግን ደግሞ መጨረሻ ተግባብተናል፣ ብሏል ማለት ነው። ምክንያቱም ኤርሚ ለና- ለናሆ ምን ብሎታል? እሷ አትወድም ግን አንተ ነህ ደነዙ ብሎታል ማለት ነው። ያላስተዋልከው ደነዙ አንተ ነህ፣ እሷ አትወድም። እኔ ግን አሁንም ናሆሚን በጣም ወዳታለሁ፣ አፈቅራታለሁ፣ የልጄ እናት ነች፣ ብሏል ማለት ነው። እና ወደ ለይኩን ቤት ራሱ በሄደ ሰዓት ለምንድን ነው የመጣው? ምን ትሰራለህኝ? ከስራ ወጥተሃል እንዴት ደፍረ እንደገና ቤት ትመጣለ ብሎ ሲጠይቀው የልጅነት የልጅን እናት ፈልጌ ነው የመጣውት ነው ያለው። እና በእርግጠኝነት ኑሀሚንም ለመውጣት አስባለች ከዚያ ቤት ማለት ነው። ምክንያቱም ይብን አቶ ተሰማ ሳይቀር ከዚህ ቤት መውጣት አለባት መቀመጥ የለባትም የኔ ልጅማ እንደዚህ አሳፍራኝ አንገቴን አስደፍታኝ ከዚህ ቤትማ አትቀመጣትም በማለት እንግዲህ አቶ ተሰማ ራሱ ተናግሯል ማለት ነው ስለዚህ ናሆሚ በእርግጠኝነት ያው ከቤት ትወጣለች ማለት ነው ግን ደግሞ ኤደን ይህ ሁሉ ነገር እያደረገችው ኤደንሽ ኤደንንም ዝም ማለት የለባትም ናሆሚ ኤደንን ዋጋዋን መስጠት አለባት ብዬ አስባለሁ በሄደችበት በነገራችን ላይ ከወይዘሮ ገነት በፊት ጀምሮ በሄደችበት እየተከተሉ ኑሀሚን የሆነ ነገር ከማድረግ ወደ ኋላ አይሉም ማለት ነው። አሁን ጎዳና ከወደቁ በኋላ ስንት ነገር ካሉ በኋላ ኑሀሚን ያለችበትን ቤት ፈልገው እንግዲህ አቶ ሌይኩን ቤት መታ ነው እንግዲህ ኤደን እንደዚህ የኑሀሚን ሕይወት ራሱ የበጠበጠችው ማለት ነው። እና ብዙ ነገሮችን ቢያንስ አባቷ እስከሚታከምና ነገሮቹ ደህና እስከሚሆኑ ድረስ በትዕግስት መቆየት ይችሉ ነበር ማለት ነው። እና ያው እንግዲህ ሄደን ለገንዘብ ብላ በጣም ብዙ ነገር ታደርጋለች። እናቷን እራሱ ይብን አሳልፋ ትሸጣታለች ማለት ነው። በጣም መጥፎ ልጅ ነች፣ ባይዘዊ እና ሄደን ነች። ይህ ሁሉ ነገር እንግዲህ ያደረገችው አምራን ገንዘብ ስለሰጠቻት፣ ብር ስለሰጠቻት፣ ትክክለኛውን ነገር በማስረጃ ነው ያሳየቻት ማለት ነው። ነሆሚ እርጉዝ እንደሆነች እና ዋናው እንትኗ ራሷ አይደነሽ ማለት ነው። እና አይደን ኤርሚም ሆነ እንዲሁም ደግሞ ናሆሚ እሷን ዋጋዋን መስጠት አለባቸው ብዬ አምናለው ማለት ነው። አቶ ተሰማ እንግዲህ ወደ ውጭ ሄዶ መታከም እንዳለበት እና ቃላችን ደግሞ እንዳይረሳ በማለት ናሆሚ ለወይዘሮ አስቴር አስጠንቅቃለች። እኔ ያንችን ቃል እጠብቃለሁ፣ አንቺም ቃልሽን ጠብቅ። የእኔ ጉዳይ አልቋል። ስለዚህ እኔም በመጀመሪያውም አባቴ እንዲታከም ሊ ነው የምፈልገው። አባቴ እስከሚታከም ድረስ ነገሮችን እንትን እንዳትይ፣ ቃልሽን እንዳትወይ ብላ አስጠንቅቃታለች። እሺ ችግር የለውም ብላ ተናግራለች ማለት ነው። እና የእሷ ሚስጥር የግድ እንዲደበቅ አቶ ተሰማን ደግሞ ወደ ውጭ ሄደው የማሳከም ግዴታ ይኖርባቸዋል ማለት ነው። ስለዚህ ናሆሚ ከዚያ ቤት ትወጣለች፣ ከኤርሚያስ ጋር አብራ ትኖራለች ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮች፣ ቤተሰቦች ብያላቸው በሰላማቸው የብዛለኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም